የራሴ እንደኔ ሆኜ ሳስበው ይኸውልሽ፣ በልጅ ምክንያት ገባሽ፣ ሁሉን ነገር እችላለሁ ብዬ አስባለሁ። አላርለ ስጋሽ ነው ስጋዬ ነው። በቃ አለቀ። እኔ ለእሷን ብቻ ሳይሆን ፍቅሩ ያገናኘናል። ልጅ ወደ ልጅ ሲሆን ይበልጥ ፍቅር የእኔ ሀሳብ ነው። በጣም ይቅርታ፣ በጣም ይቅርታ። የእናንተ ሀሳብ የራሳቸው ሀሳብ ነው፣ ግን አከብራለሁ፣ ሀሳባቸውን አከብራለሁ ግን የእኔን ሀሳብ ስለጠየቀችኝ ነው። እና የኔ የምለው በዛ ነው። ሊያገናኘን ይችላል ልጅ። እንተሰት ብዙ ብዙ ነገሮች አሉ። ይሄ አባባል ነው። አትችለውም ሲጀመር ማለት ነው። አባባል ነው። እኖረዋለሁ ነው የምልሽ። ወይ አንችላት ኖሩ ትችላለሽ። ገባሽ? አባባል አይደለም የኔ ሀሳብ በቃ፣ የኔ ምርጫ ነው። አለቀ። እሱም ያን ነገር ይወስን። አሁን እኮ ዳኒህን ያድርግ እያልኩ አይደለም፣ ግን በሱ ቦታ ብትሆን ስላለችኝ ነው። ሳምሪ እና እንደዛ ነው ማደርገው ከዛስ ፍቅርህን ጥለህ ሄደህ እንዴት ትሆናለህ ብላለችኝ ደግሞ መልሼላቸዋለሁ በዚህ መንገድ እና አመሰግናለሁ ሌላ ጥያቄ ሳብ ምንድን ነው እራሱ ማን ዲያውራ እሺ ይቅርታ እራሱ አንተም እስኪ አንተ ሀሳብ ምንድን ነው ሰው በሚሰጠው አስተያየት አንተስ ምን ይሰማል እሪኩ ሰው ተዋስተይት ኮራ ነው ያኩጋ ባይ አለቲ አንደ ሐሳብ እንደ ሐሳብ ነው ወይ ሰዎች ይናቹ አቶ ነው እቺ ደብስ የኔ ህይወት ስላሳሰባችሁ የጽግዩ ስላሳሰባችሁ እዚህ ጋር ሐሳብ እየሰጣችሁ ነው ያላችሁትና፣ ሐሳባችሁን አከብራለሁ በጣም ነገር፣ ግን እኔ ምን እንደያደረኩት ነገር ልክ ወላብ እንዳለ ነው። አሁን ለየ ያለው ነገር እንደዛ ነው፣ ምክንያቱም ጽግየ ማጣት አልፈልግም እሱን ደግሞ የልጅ እናት ነች፣ ሶስቷንም ላጣት አልፈልግም። ምክንያቱም ከምንም በላይ ሴት ልጅ ነች። ሴት ልጅ ሆና በድፍረት ወጥታ ከአንተ አርግዣለሁ ካለችኝ በመጀመሪያ ደረጃ ለ05 ነው ብላችሁ ምንም ነገር ከመቶ አምስት ፐርሰንት አልጠረጠርም ምክንያቱም ቤተሰብ አለ ምን አለ እና ይህን ሁሉ ነገር አልፋ ሴት ልጅ ሆና መታ እርጉዝ ነኝ አትልም። ዲዛይን ነገር ሳይፈጠር ማተርግዝና ሳይፈጠር ነው ብላችሁ ሁለተኛ ነገር ደግሞ እንደ ሰው እኛ ሳስበው አንድ እዚህ ጋር ብዙ ቤተሰብ አለኝ፣ ብዙ ተከታይ ያለኝ የልጅና የልጅ እናት ነኝ ያለችን ሴት ዞር በይ ብሎ መግፋት አንድ ለሰው ብቻ ሳይሆን አንድ ለሚከተለኝም ሰው፣ ሁለተኛ ደግሞ ለራሴ እንኳን እንደ ባህሪ እንደዚህ አይነት ባህሪ ስለሌለኝ ያን ነገር አክሰፕት አድርጌ ነው የተቀበልኳት። መጀመሪያ ግን አሳቡ ሲመጣ ስለዚህ ያለው ነገር ጊዜ የሚፈታውን ነገር ጊዜ ይፈተዋል። ነገር ግን ደግሞ አሁን ላይ በዚህ ሁኔታ ላይ ያለች፣ እኔ ቅድም እየነገርኳቸው ነበር ሆስፒታሉ እንደዛ ስል ጽጌ ካልመጣች ስል ኤፍሶንን ያጠገቢ ምናም ማስሰውሰው ነገር አልነበረም። ግን አጠገቢ ሆና እንደዛ ማለት ራፍ ልክ አይደለም እያልኳቸው ነበር። በኖርማል ጭንቅላቴ ቢሆን እዚ ላይ ያለች በዛ ልክ ከያቸው ዲስርስፔክት አላደርጋትም። ኤፍሶ ጽጌ አጠገቢ ባንኳ ነው ሁለቱንም ለማግባባት እንጂ የሚሞክረው አንዳቸውን ዝቅ አንዳቸውን ከፍ አላረግም። ያንም አደርገው ያው ይሄን ነው ስለሆነ፣ ስለዚህ አሁን ላይ ኤፍሶን መግፋት አልችልም፣ ምንም ነገር ቢፈጠር ቤተሰብ አለ እንደገና ደግሞ በመሃላችን የሚያገናኘን ነገር አለእና ኤፍሱን መተው በታምር የማልችለው ነገር ነው። ጽጌን መተው እችላለሁ እያልኳቸው ሲሆን፣ ግን ደግሞ ኤፍሱን ጋር ያለው ነገር ከባድ ነው። ተረዳችሁ? ኤፍሱን ጋር ያለው ነገር ለእኔ ይከብደኛል። ኤፍሱን ነገሮችን ተረርታ ችግር የለውም ልጃችን ማደግ ይችላል ምናምን አንተ ከጽጌ ጋር ብትሆን ችግር የለውም ብላ ከፈቀደች ደስ ይለኛል። ግን ደግሞ ኤፍሱ ምትቺ ጸጌ ዛሬ ከጽጌ እያለሁ ማለት አልችልም። ምክንያቱም ጸጌም ደግሞ ትናንትና ላይ ነገሮችን ሁሉ እንደዚህ ነገር ውስጥ ውስጥ ለመግባት የምክንያት የሆነች የጸጌ ነች። ምክንያቱም ማልፈልግ ህይወት ላይ መልካም ማልፈልገው ሰው ማለት የፍቅር ይዞ በቃ ፍቀሪያት ወድጃት ከእሷ ጋር ህይወት እንዲቀጥል ብዬ ከማስቡ ልጅ አይደለም ያረገዘች ልኝ ገባችሁ አይደለም። በዛ ክፍተት ላይ ማንም ሰው መሀል ላይ በተጎዳበት ሰዓት ከጎና ያለውን ሰው መጉዳት አይፈልግም። ጸጌ ነገሮችን እርግፍ አድርጋ ትታለች። እኔም በዛ በጓደኞች በምናምን ብቻ ባለው ነገር ላይ በጣም ነበር በቃ ዳሜጅ ያደረገች ጭንቅላት በጣም ነበር ልቤት የሰበረችና በዛ ሰዓት ላይ የመጣችው የመጣች እሱ በዛ ሰዓት ኤፍሱ ላይ ተጠቅሜ ኤፍሱን አይ በቃቸው ከጽጌ ጋር ለሆን ነው ማለት አልችልም። ይሄ እንደዚህ አይነት እንደ ሰው ልጅም ይሄ ነው ባ ነገር ልክ ነው ብያላስ ለዛ ነው እኔ ያለው ነገር ይሄ ነው። መጀመሪያ ስለ አንተ ጤንነት ነው ጠየቅ የምፈልገው ዛሬ በጣም ደህና ነው ሚስ። በጣም ጥሩ አይ ራስህን አረጋጋ ምክንያቱም አንዳንዴ ህይወትን መምራት የምንችለው እኛ ራሳችን ጤነኛ ስንሆን ነው እና በጣም ጤናህን ሊጎዳ የሚችልን ነገር ብዙ ባታስተናግድ ጥሩ ነው። የራስን ጤንነት ብጠብቅና እና በራስህ አእምሮ ተመርተህ ብትወስን ጥሩ ነው። እዚህ የሚሰጠ አስተያየት ጥሩ ሆኖ እያለ ነገር ግን ጫና የሚያሳድርብህ ከሆነ ራስን ፕሮቴክት አድርግ ከምንም ከዛ ቀጥለው ደግሞ ዋን ላብ ያለው በጣም ነው እኔ የምስማማበት። ምክንያቱም ወሳኙ አንተ ነህ። እኛ ይሄን አድርግ ያን አታድርግ ምን ማለት እንችላለን፣ ግን መወሰን አንችልም። በአንተ ህይወት ላይ ወሳኙ አንተ ነህ። ሰው በሰጠህ አስተያየት የምትሄድ ከሆነ ገደል ግባ ቢሉ ገደል ልትገባ ነው እንዴ? እንደዛ አታደርግ እና ራስን ቴኬር አድርግ ከምንም በላይ የሚመጡትን ነገሮች ደግሞ በጸሎትና በመልካም አእምሮ ለመፍታት ሞክር እንጂ የሁሉንም ሰው አስተያየት ለማስተናገድ ብለህ ስትረስ ውስጥ እየገባህ ነው ያለው። ስትረስ ደግሞ መጥፎ ነው በጣም ጤናን ያዛባል፣ ጤናን ይጎዳል። እና ሴት እህቶቼ ደግሞ አንድ ነገር ማወቅ ያለብን ሰው ያፈቀረውን ሁሉ የሚያገባ ቢሆን ኑሮ ጥሩ ነበረ። ህይወት አንዳንዴ ወዴት እንደምትመራችሁ አታውቁም። እግዚአብሔር ነው በእኛ ህይወት ላይ መወሰን የሚችለው። ምን አይነት ህይወት መኖር እንዳለብን አስቀድሞ የሚያውቀው እግዚአብሔር እንጂ እኛ አይደለንም። ስለዚህ እሱ እንዲወስን ፍቀዱለት። አይን ነው ሁለቱ ረዥም ጊዜ ጓደኛሞች ሆነው የኖሩ ናቸው። ጥሩ ምኞታችሁን እየገለጻችሁ እንደሆነ አውቃለሁኝ፣ ግን ተጽዕኖ መፍጠር በሰው ላይ ጥሩ አይደለም የጤና ችግር ያመጣልና እሱን ነገር አስቡበት ለማለት ነው። ወሳኙ አንተ ነህ። ግን ቴሪ ሰርፍ ሰላም ይብዛ። ይቅርታ አድርጊልኝና ይች ልጅ እኮ ብታረግዝም ባታረግዝም እኮ መርጧት እኮ ቃል ኪዳን ገብቶላታል። ገባሽ መጀመሪያ ለጽጌ የምትፈልገውን ነገር ሁሉ አድርጓል። ፍቅሩን በትክክለኛ መንገድ ገልጾላታል። በትልቅ ከበሬታ ታገቢኛለች ጥያቄ አቅርቦላት ገፍታ ሄደች። እሷ ነች ለዚህ ሁሉ ነገር ተጠያቂ እኮ ራሷ ጽጌነት መሆን ያለባት። ይህ ልጅ እኮ ተሳሳተ መንገድም ሄደ ትክክልም ሄደ ለእሷ የሚገባትን ክብር ሰጥቷታል። የሚችለውን ሁሉ ነገር አድርጓል። ይሄ ሁላችንም ያው መቼም ሕይወታችሁ በአደባባይ ስለወጣችሁ ዳኒ ጊዜ ለጸጌ መስጠት ነበረበት። ጊዜ ስጠኝ ብለዋለች አይደል? ጊዜ መስጠት ነበረበት። ለምን መቸኮል አልነበረበትም። ታያለሽ የሚወዳት ከሆነ ኖ ከዛ በፊት ለምን ከዛ በፊት ለምን እንዲያገባት ስትፈልግ ስታሳየው ቆየች ቆ ይኖርበትለሽ እሱ ኮ ሳይን ስላሳየችው እንዲያገባት እንደምትፈልገው ስላወቀ እሱም በክብር ያን ሁሉ ነገር አድርጎ በከበሬታ ታገቢኛለች ጥያቄ አቀረበላት። ገፍታ ሄደች እሷ ነች። አሁን እዚህ ልጅ ላይ መፍረዱ ምንድን ነው ጥቅሙ? በቃ ህይወት እንደዚህ ነች አንዳንዴ ናተደፈለጋችሁጣዳኒ አግበኝ፣ ቀለበት አርግልኝ ምናምን ብላ የምትጠይቀው ያን ሰዓት እኮ እንዳለችው ለጸጌ ቀለበት ዳኒ አላቀረብም ለማድረግ ለምን ለሱም ያልተመቻቸ ነገር ስላለው እሱም ደግሞ ልክ እንደ በድንገት ወጥቶ ቀለበት ሲያደረግላት ለእሷን በቃ እርግጠኛ መሆን አለበት። ያን ነገር ሰርፕራይዝ አይነገርም። አንደኛ፣ ሁለተኛ ነገር ደግሞ ጽጌ ማጥፍታለች። በጣም በጥፋት ላይ ጥፋት ነው የምለው። የጽጌ ጥፋት ነው እኮ የጽጌ ጥፋት። ዳኒም ደግሞታል ያው በቃ በጥፋት ላይ ጥፋት ነው። የጠፋ አሁን የጠፋ። ቆይ እናንተ በእሱ ቦታ ብትሆኑ የምልታደርጉ ነው? ያው ሁሉ ነገር ሄዶ እንደዛ ተንበርክኮ ጠይቋት ገፍታው ሄዳ አልፈልግም አላለችም ጊዜ ስጠኝ ያለች፣ እሱን ጊዜ ደግሞ መስጠት ነበረበት ዳኒ ማለት ነው። እቺም ልጅ መታ በቅጠቱ ገብታ እርጉዝ ነኝ ማለት አልነበረባትም። አንዴ ንስ ይኸውላችሁ ጊዜ ይስጠኝ እኮ አይደለም ያለችው። ካያችሁ እኔ አሁን ላይ መተማመን አልችልም፣ ፕላስ ደግሞ አሁን ላይ ለዚህ ነገር ዝግጁ አይደለውም። እንዴት እስከ ዛሬ እኮ ብለሽ ነበረ፣ ሰው የአንቺን ሀሳብ አክብሬ ነው ዛሬ እዚህ ላይ የደረስኩት ብያታለሁ እኮ ስላት፣ አይ አሁን ተማሚኝ በኋላ ጊዜ ይስጠኝ ብላለች። ዳኒ ይኸውልሽ ኤልሽን ለምንድነው ጊዜ ይስጠኝ አለም? ለሰከንድ ለማይክሮ ሰከንድ አላመነታችን በነገራችን ላይ ለሰክንድ አላመንታችሁ። ምክንያቱም ከኔ ጋር መሆኑን ስለምትፈልገው እኔ ቅርታ አድርጉኝ። የሰውን ጀጅ ማድረግ አልፈልግም፣ ግን ሺዝ ኖት ማች ወርድ በቃ ነገሮችን ሁሉ እንደ ጌም ነው የምታየው። እና አንዳንድ ጊዜ እንደዚህ አይነት አካሄድ የምትሄዱ ከሆነ ህይወታችሁንም ሊያሳጣችሁ ይችላል። መጥፎ ነው። ላይፍን ሲሪየስ መያዝ አለባችሁ። በተለይ ፍቅር የሚባል ነገር ደግሞ ቀልድ አይደለም። ዳኒ አንተ ደግሞ ለብዙ አመት ፀገኝ ታውቃለህ፣ ፀባዩ ምን እንደሆነ ሁሉ ነገር ስለምታክ መረዳት አለበት። ለምን እሷ ባለችው በቃ በእልኝ ተጋብታ የማይሆን ነገር ማድረግ አልነበረበት። ስሚ፣ ለብዙ አመት እኮ የጠየቀችኝን ጥያቄ እኮ ነው። እሺ፣ ይያሳከውስ በኔ ቤት ጥሩ ማረግ ነበረ። ተረዳሽኝ።